መስመለከተን ይጀምራል ዜናውም ስለታዋቂው የዋዲያ መሪ ጀነራል አላዲን እየዘገበ ነበር። አላዲንም የተወለደው ከታዋቂው አባቱ በ1973 ዓመተ ምህረት ነበር። እናቱም እሱን እንደወለደች ወዲው እንደሞተች ነበር የተነገረው። ቢሆንም ግን በአባቱ ትእዛዝ ነበር እናቱ የተገደለችው። አላዲንም በረጃጅም ፂሞቹና በጅላጅለነቱ ይታወቃል። በተጨማሪም ሀገሩ ላይ ያዘጋጀውን የሩጫ ውድድር የ አስራ አራት ወርቅ ሽልማት ማግኘት ችሏል። ነገር ግን እነዚህ ሽልማቶች ያገኘው ተፎካካሪዎቹ ሊቀድሙ ሲመጡ እግራቸውን በሽጉጥ እየመታ እንዲሁም የመጨረሻ መግቢያ ገመዱን ሰዎቹ እንዲያቀርቡለት አድርጎ የዚህን ሁላ ሽልማት ማግኘት ችሏል። በዚህም የዓለም ሪከርድ ማያስ ችሏል። ዜናዎቹን በተጨማሪ ስለ ዋዲያ የኒውክሌር ቦምብ ያወራ ነበረ። አላዲንም ለሕዝቡ ሀገሪቱ የኒውክሌር ቦምቡን በሁለት ወራት ውስጥ እንደምታገኝና ኃይሉን ደግሞ ለሆስፒታሎችና ለሰላም እንደሚያውሉት እየተናገረ ይስቃል። በኋላም አላዲን የኒውክለር ማመንጫው ሊጎበኝ ሲሄድ አጎቱ ታይነር ብብቱን እያሸተተ የክብር ሰላምታውን ያቀርብለታል። አላዲንም ኒውክለሩ ሲመለከት ሊደሰት አልቻለም። ለዚህም ናዳል የተባለው ዋና ሳይንቲስት የት እንዳለ በመጠየቅ ይቆጣል። ፊት ለፊቱም የነበረው ሳይንቲስት በአንተ ትዕዛዝ ተገሏል ብሎ ይመልስለታል። አላዲንም ሁለት ዓመት ወደ ኋላ ተመልሶ ሁኔታው ማስታወስ ጀመረ። እናም የዋናው ሳይንቲስት የተገደለበት ምክንያት ናዳን የኒውክሌር ሮኬቱ ክብ መሆን አለበት ሲል፣ አላዲን ደግሞ ሹል መሆን አለበት ሲል፣ በዚህ ተራ ንግግር ብቻ እንዲገደል አስደረገው። የአላዲን አጎት አሚር የአውሮፓ ንብረት ማዕድን እንዲነሳላቸው፣ እናም የሀገሪቷ አነዳጅ ለመሸጥ የግድ የኒውክሌር ቦምቡ እንደሌላቸው ለአውሮፓ ሕብረት ማሳወቅ እንዳለባቸው ሐሳቡን ለአላዲን ያቀርብለታል። አላዲንም የናዲያን ነዳጅ ለማንም እንደማይሸጥ ሐሳቡን ውድቅ ያደርግበታል። ከወርቃማው መኪናውም ሲወጣ ጭንቅላቱን በጥይት ተመቶ ይሞታል። ቢሆንም ግን የሞተው አላዲን አልነበረም፤ ሌላ የሱን ተመሳሳይ ነበር የገደሉት። የአላዲን ጠላት ብዙ ስለሆኑ ጠላቶቹን ለማምታታት የሱን ተመሳሳይ አዘጋጅቶ ነበር። ይሄኛውንም ተመሳሳይ ስለገደሉት ሌላ ተመሳሳይ እንዲፈልጉ ያዛቸዋል ወታደሮቹም አላዲንም የሚመስል አንድ ፍየል ጠባቂ ያገኛሉ። በኋላም አስፈላጊው ነገር አድርገው እሱ እንዲመስል ያደርጋሉ። ምሽት ላይም አላዲን ታዋቂ ከሆነችው ከሜ ጋር ግንኙነት ይፈጽማል። በኋላም ከጨረሱ በኋላ ፎቶ ይነሳሉ። አላዲንም እንድትቆይ ቢጠይቃትም ነገር ግን ሜጋን ቀጣይ ቀጠሯ ከጣሊያኑ ፕሬዝዳንት ጋር ስለሆነ እንደማይመቻት ነግራው ትሄዳለች። በኋላም የተነሱት ፎቶ አንስቶ ግርግዳው ላይ ይለጣጠፋል። በኋላም ከተለያዩ ታዋቂ ሴቶች ጋር ከግንኙነት በኋላ የተነሳቸው ፎቶዎች ግርግዳውን እንደሞላው እንመለከታለን። በቀጣይ ቀን አጎቱ የዩናይትድ ስቴትስ ድርጅቶች ስለ ኒክለሩ ማብራሪያ እንደጠየቁ ለአላዲን ያሳውቀዋል። በዚህ ጉዳይም አላዲን የጦር መኮንኖችን ይሰበስባል። በስብሰባው ላይም አላዲን ወደ አሜሪካ ለማብራሪያ እንደሚሄድና ከዛም አሽፎባቸው እንደሚመለስ ለተሰበሰቡት ይነግራቸዋል። አላዲንም በቀጣይ ወደ አሜሪካ ይሄዳል። ህዝቡም እሱ ሲመለከቱት በጥላቻ ቢመለከቱትም አላዲን ግን ምንም አልመሰለውም። ይባሱንም ድንግል ከሆኑ ሴት ጋርዶቹ ጋር እንዲሁም ውድ ከሆኑ መኪናዎቹ ጋር ታጅቦ ነበር። በኋላም ላንካስተር ከተባለ ሆቴል ጋር ያርፋል። ወደ ሆቴሉም እንደገባ ለጥበቃ የተመደበለትን ሰው ይተዋወቃል። ክፍሉም እንደሚፈለገው እየተካሄደለት ነበር። በዛው ምሽት አላዲን ታፍኖ ወደ አንድ መጋዘን ይወሰዳል። ከመገደሉ በፊትም አጋጁ እሱን ለማሰቃየት የተለያዩ መሳሪያዎችን ያወጣል። በኋላም የአላዲን መገለጫ የሆነው ጺሙን ይቆርጠዋል። ጺሙንም በእሳት ያቃጥለዋል። እሳቱ ግን ጸጉሩ ላይ ሲያያዝ አጋጁን እንዲያቃጥለው ያደርገዋል። በዚህም አጋጣሚም አላዲን ያመልጣል። ራቁቱም ስለነበረ ከአንድ ለማኝ ልብስ ይዋሳል። በመቀጠልም ወደ ላካስተር ሆቴል ሄዶ ለጠበቃው አላዲን መሆኑን ቢናገር ጠበቃው ግን አላመነውም። ወዲያው ግን አጎቱ አላዲንን የሚመስል ተመሳሳይ ይዞ ሲመጣ ይመለከተዋል። እሱን ለመግደል የተደረገው ሴራ የአጎቱ እንደሆነ ያወቀው አላዲን እየጮህ አጎቱን ይሳደባል። ይህም ተመሳሳዩ አላዲን ንግግሩ ሊጀምር ነው። ቢሆንም ግን ግራ የሚያጋቡ ነገሮችን ያደርጋል። ውሃውንም እስከነ ማስቀመጫው ከጠጣው በኋላ እዛው ጆጉ ላይ ይሸናል። ከሸናው ላይም ይጠጣል። ሰዎቹን በድርጊቱ ግራ ቢጋቡም በአጎቱ የተጻፈለትን ንግግር ያደርጋል። ንግግሩም በዋዲያ ዲሞክራሲ እንደሚኖርና ስምምነቱም ከአምስት ቀን በኋላ እንደሚፈረም ይገልጽ ነበረ። በዚህም ንግግሩ በርካቶቹ ያጨበጭቡለታል። ትክክለኛውም አላዲን ተናዶ መጮ ይጀምራል። ወደ አጥሩም ዘሎ ለመግባት ቢሞክርም ፖሊሶች እንዳይገባ ያደርጉታል። ዘዌ የተባለችም አንድ ሴት ከቦታው አድናው ይዘው ትሄዳለች። ዘዌ የአንድ ሱፐርማርኬት ኃላፊ ነበረች። በሱፐርማርኬቱ አብዛኛው ሰራተኞቹ ስደተኛ ዜጎች ነበሩ። እነዚህንም ሰዎች አላላዲን ታሳውቋለች። አላዲንም ሰዎችን መተኗከልና መሳደብ ይጀምራል። ዞዌይም በዚህ ባህሪው ትበሳጭበታለች። ቢሆንም ግን አላዲ ስደተኛ ስለመሰላት ስራ ልሰጠው ብትፈልግም እሱ ቀልዶባት ይሄዳል። አላዲንም ብቻውን እየተንከራተተ ከዚህ በፊት እንዲገደል ትዕዛዝ ሰጥቶት የነበረውን የኒውክሌር ሳይንቲስቱን ናዳል የሚመለከተውና ወደሚሄድበት ይከተለዋል። በመጨረሻም ሳይንቲስቱ ናዳል ሞት ለአላዲን የሚል ሬስቶራንት ይገባል። አላዲንም ተከትሎት ይገባል። ሬስቶራንት ውስጥም የነበሩ ሰዎች አላዲን እንዲገደሉ የፈረደባቸው ሰዎች ቢሆኑም አጎትዮ አስመለጧቸው አሜሪካ ውስጥ ይኖሩ ነበረ። አላዲንም እንዳዩት ሊገሉ ሲሞክሩ ናዳል ጣልቃ ገብቶ የአጎቱ ልጅ እንጂ አላዲን እንዳልሆነ በመናገር ያስረዳቸዋል። አላዲንም የተፈጠረበትን ነገር ሁሉ ለናዳል ይነግሯል። ናዳልም ወደ በፊቱ ሳይንቲስት ቦታው አላዲን ከመለሰው ሊረዳው ይስማማል። በዚህም ቅድመ ሁኔታ ይስማማሉ። በቀጣይም ወደ ሆቴሉ ይሄዱና ውጪውን ሲሰልሉ አላዲን ዘዊን ያያታል። ወደ ሆቴሉም የመግቢያ ካርድ ነበራት። ናዳልም አላዲንን ዘዊ የመግቢያ ካርድ ስላላት እንዲጠቀምባት ይነግረዋል። አላዲንም በቀጥታ ወደ ዘዊ ሄዶ ይቅርታ ይጠይቃታል። ስራ መስራት እንደሚፈልግ ይነግራታል። ዘዊም በቸርነት ሱፐርማርኬት ውስጥ ስራ ትሰጠዋለች። ቢሆንም ግን አላዲን ጥፋቱ በስቶ ነበር። በመቀጠልም ናዳል ሆቴሉ ለመሰለል የሄሊኮፕተር ጉዞ ማድረግ እንዳለባቸው ይነግረዋል። ናዳልም ጨምሮ በጉዞ ወቅት ጨዋ እንዲሆን ያስጠነቅቀዋል። ሆኖም እና አላዲን ሄሊኮፕተር ውስጥ በአረብኛ በማውራታቸው ተሳፋሪዎቹን ያስደነግጥና በውጤቱ እና አላዲን ተጠርጠሮ እስር ቤት ውስጥ ይገባሉ። ዝዊም አላዲንን ለማስፈታት ወደ ፖሊስ ጣቢያ ትሄዳለች። ዝዊም በሱ ስትከራከር፣ አላዲን ተመስጦ ይመለከታታል። አጎቱን አዳል የአላዲንን ፎቶ በቲቪ በመመልከቱ አላዲን በየት እንዳለ ይመለከታል። እንዲገደልም ሴት ነፍሰ ገዳይ ይልካል። በዛው ምሽት የተላከችው ነፍሰ ገዳይ ጥቃት ትጀምራለች። ብዙ ጥቃት ቢደርስበትም በመጨረሻም ይገላታል። በቀጣይ ቀን ከዝዊ ሱፐር ማርኬት ጋር የሚሰራ አንድ ድርጅት ወደ ሱፐር ማርኬቱ ይመጣል። ሱቁ ተመሰቃቅሎና ለሱቁ የተሰጠው ደረጃ ዝቅተኛ በመሆኑ ከነሱ ጋር መስራት እንደማይፈልጉ ለዝዊ ተነግሯት ይሄዳሉ። ዝዊም በዚህ ተበሳጭታለች። አላዲንም ያረጋጋትና ሱቁን አሻሽሎላት ወደ ቀድሞ ዝናው እንደሚመልስላት ይነግራታል። በኋላም አላዲን ልክ እንደ ኃላፊ ሆኖ በሱቅ ውስጥ የተለያዩ መሻሻዎችን ማድረግ ይጀምራል። በዚህም ተሳክቶለት ለሱቅ የተሰጠው ደረጃ ከዝቅተኛ ወደ አንደኛ ከፍ ያደርገዋል። ነገር ግን በሚያስቅ ሁኔታ ይህን ያደረገው የደረጃ ለጣፊውን ቤተሰብ አፍኖ አስገድዶ ነበር። ከፍተኛ ደረጃ ያስቀመጠው ከነሱ ጋር አልሰራም ያለው የሱፐር ማርኬቱ ድርጅት ለመስራት ይስማማል። ናዳልም ላላዲን ደውሎ አርቴፊሻል ጺም እንዳገኘለት ይነግረዋል። አላዲን ግን ተፈጥራዊ ጺም በመፈለጉ ወደ አንድ ሟች ቀብር ስነ ስርዓት ይሄዳል። አዘናቸውንም በሚገባ ገልዘው ወደ አስከሬን ክፍሉ ለጉብኝት ይገባሉ። ገብቶም በሩን በመቆለፍ ጺሙ ከሬሳው ላይ ለመላጨት ቢሞክርም ናዳል ሰዎቹ በሩን ገንጥለው ሊገቡ ደርሰው ነበር። በዚህም የሬሳውን አንገት ቆርጦ ያመልጣሉ። ምሽል ላይ አንድ ጣራ ላይ ዝዊና አላዲን ይተቃቀፉና መሳሳም ይጀምራሉ። በዚህ ጊዜ ዝዊ እንደወደደችው ለአላዲን ትነግሯለች። አላዲንም ትክክለኛው ስሙን ነግሯት ስደተኛ እንዳልሆነና የዋዲያው መሪ አላዲን መሆኑን የሰረቁትን ጺም ተኩሎ ያሳያታል። ዝዊ ሚን ስትመለከት ትደነግጣለች። በፍጥነትም ከዚህ እንዲሄድ እየጮችበት ትናገረዋለች። አዝኖም ብቻውን መንገድ ላይ ይሄዳል። በተጨማሪም የሀገሩ ሰዎች በቲቪ ላይ ለእሱ ያላቸውን ጥላቻ ሲገልጹ ይመለከታል። በዚህም ምክንያት ከድልድይ ላይ ራሱን ለማጥፋት ይሞክራል። ነገር ግን አዳለርሶበት አለም ላይ አለ የተባለ አምባገነን ስለሆነ ይህንን አሻራውን ማስቀጠል እንዳለበት ነግሮት ያስቆመዋል። አምስተኛው ቀንም ይደርሳል። ማለትም የስምምነቱ ቀን። ሰዎችም ስምምነቱ ለማየት እየመጡ ነው። ናዳልም ወደ ፌኮ አላዲን መግባት የሚያስችል አንድ መሳሪያ ይዞ ይመጣል። በኋላም እሱ ወዳለበት ክፍል ይወረውሩትና በገመዱ እየተንጠለጠሉ ወደ ክፍሉ ይሄዳሉ። ነገር ግን አላዲን ገመዱ የእሱን ክብደት ስላልቻለ መሀል ላይ ይቆማል። በኋላም አላዲን ኬስ ውስጥ የነበሩትን የተለያዩ ዕቃዎችን ሲጥላቸው ክብደቱ ሲቀንስ ወደ ክፍሉ ይገባል። በኋላም የሱን ተመሳሳይ የሆነውን አላዲንን በፍጥነት ከዚህ እንዲጠፋ ይነግረውና ያባረዋል። አጎቱም ይመጣና ለስምምነት ይዞት ይሄዳል። በዚህ ጊዜ አጎቱ ምንም አያቅም። በኋላም ርቀቱ ሊፈረም ሲል አላዲን የደረሰበትን ለሁሉም ይናገራል። አጎቱ ሊያስገድለው ነፍሰ ገዳይ እንደቀጠረ አደባባይ ይናገራል። በኋላም አጎቱ በፖሊሶች ተይዞ ወደ እስር ቤት ይሄዳል። በኋላም አላዲን የስምምነቱን ወረቀት ይቀደውና የዲሞክራሲን መጥፎ ጎን ለተሰበሰቡት መናገር ይጀምራል። በሚያወራበት ሰዓትም ዘዊን ይመለከታታል። እሷንም ሲመለከታት ስለ ዲሞክራሲ የነበረውን አመለካከት በጥሩ ንግግር ይናገራል። በኋላም ሁሉም ያጨበጭቡለታል። ዘዊም ወደ እሱ እየሮጠች ትሄዳለች። እዛውም አደባባይ ላይ ይሳሳማሉ። ከተወሰነ ጊዜ በኋላም አላዲንና ዘዊ በቤተ መንግስቱ ፊት ይጋባሉ። በመጨረሻም ናዳል አላዲን ቃል እንደገባለት ወደ ሳይንቲስት ቦታው ተመልሷል። ፊልሙም እዚህ ላይ ያበቃል። ቤተሰቦቼ ፊልሙን ያያችሁ ስን ይመስላል